ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ? ሔርሜላ። ማጋ እኔና አብርሽ ቤት እኮ አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሚኒስቴር የሚል ያየ ነው ነው። እዛ ቤት የሚኖር መብት የላትም ማለት። ሄደሽ አይተሻል? እርግጠኛ ነሽ እንጂ ልጅ እኮ አይጠበቅብኝም ነው አይደለም። ሩታ ከዚህ በፊት የተፈጠረው ነገር ታውቂያለሽ። ልጅ ሳይኖረው ልጅ አለ ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የአሰት መረጃ እንደመጣበትም ታውቂያለሽ። የኔና እሱ ነገር ፍርድ ቤት የያዘው ነገር ነው፣ ህግ የያዘው ነገር ነው። ስለዚህ በህግ የተያዘ ነገር ደግሞ ማለት ነው ገብቼ እኔ እንደዚህ እንደዚህ ተፈጥሯል ይህን እናሱን ነገር ሳንጨርስ ወይም ደግሞ ያለንን ነገር በዚህ በዚሁም ብሎ ህግ ሳይፈቅድልን ህግ የሆነ መስመር ወይም አቋም ሳያስይዛው ወደ እንደዚህ አይነት ነገር ገብተዋል ብዬ ብን በመጀመሪያ ለሱ ወንጀል ነው፣ ሲቀጥል ለእሷም ተጠያቂ ያደርጋታል። ሰላም ሰላም፣ እንዴት ናቸው? ሩታዬ የኔ ውድ የኔ አትበገር የሚዲያ መሪ የኔ ድንቀት እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። እውነት ለመናገር ለሁለት ቀን ጠፍታ ነበረች። ዛሬ ካጨ ብላ መታለናለች ማለት ነው። የኔ ጣም በላል የኔ ስማርት የኔ አትበገሪ እንኳን ደህና መጣሽ። ዌልካም ቱ ብዬሻለሁ የኔ ስዊት ማለት ነው። እውነት ለመናገር ዛሬ ሩታዬ እንግዲህ በኤርሚ እና በአብርሽ ዙሪያ ላይ ነው የመጣችው ማለት ነው። ስለመጣሽም ደስ ብሎኛል። ያገኛል እውነት ለመናገር ሩታ እየተናገረችው ትክክል ናት። ለምን ሩታና አብርሽ ብዙ ነገር አንድ ላይ ያሳለፉ ልጆች ናቸው። እውነት ለመናገር የዛ ቤት ውስጥ ብዙ ነገር ነው ሩታና በመጥፎም በጥሩም ጊዜ ብዙ ነገር አሳለፉ። ስለዚህ ሳይፈቱ እቺ ሴተኛ ዳሪ የሰው ቤት መታ ማደር በጣም ከባድ ነው። እውነት ለመናገር ሩታ እያለችው ትክክል ናት ብዬ ነው ማስበው ማለት ነው ቤተሰብ ሰላም ብያለሁ እንዴ! ሰላም ሰላም። ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? በድጋሚ ከች ብዬ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማረግ አበረታቱ ለማለት ፈልጋለሁ። የኒኒየኒ ስዊቶች ማለት ነው እንግዴ ዛሬ ሩታዬ በራሷ ቤት መታለች። ስለመጣችም ደስ ብሎኛል። እውነት ለመናገር ሁላቸውም የው በጣም ካላሩታ ደስ አይሉም ታውቃላችሁ። ሚዲያም ደስም አይሉም አይሞቁም ታውቃላችሁ። ለአብርሽም ደግሞ ትላንትና የሩታን ፎቶ ይዞ ነው የመጣው። ካላሩታ እኮ ይታ አይኖሩም። ካላሩታ ሚዲያ አይሞቁም ታውቃላችሁ። ስለዚህ ሩታዬ ሁሌ የሚዲያ ማሪ ናት ማለት ነው። እና ወዳቸውም ጠላችሁ የእሷ ጠላት የሆናችሁ ሩታ ሁሌ ወደፊት ናት ማለት ነው። ምንም አታመጡም ማለት ነው። እና ስለዚህ አይዟችሁ፣ አትናደዱ እሺ። እና ሌላ ምን ልላችሁ ፈልጌ ነው። እርምና አብርሽ እኮ አርቦ መኖር ከጀመሩ ቆዩ መቼ እንደሆነ ታውቃላችሁ ቤተሰብ። እውነት ለመናገር ማለት ነው እና አብርሽ መግብ አይበላልንም። ለኤርሚ ይሰማት አለ ያሉ ቀን ሚሳይዛ እያመጣች ቀን ማለት ነው ራቆታ ያያ ሜዳ የሰውን ትደርባት ቤጣ በሰው ቤት ትኖራለች። ይቺ ደፋር ሴት ናት፣ መቼም አታፈርም። ቤተሰብ ትክክል ናት እያለች ሩታ ማለት ነው እና እንግዲህ ሩታና አብርሽ በጣም ብዙ ነገሮች እያሳለፉ ሰዎች ናቸው። እዛ ቤት ውስጥ ሩታና አብርሽ ብዙ ነገር አሳለፉ። ለምን በጥሩም ጊዜ በመጥፎም ጊዜ አንድ ላይ እያሳለፉ ልጆች ናቸው ታውቃላችሁ። ስለዚህ አንድ ሴት ልጅ አንድ ወይን፣ አልተፋቱም። ሳይፋቱ አንድ ሴት ልጅ እንዴት ሆና ነው የሰው ቤት የምታድረው? ያው ባለፈው ሻንጣን ጎትታ የመጣችው ቀን ከዛ በፊትም እያደረች ነበር። ጫውቃ ነው የፍራንክ ነው ብላ ሻንጠን ጎትታ ያመጣችው እንጂ እርምና አብርሽ አብረው ማደር ከጀመሩ ቆዩ። እውነቱን ለመናገር ያው ቪዲዮ አልተቀረፀልንም እንጂ ከካሜራ ጀርባ በእርግጠኝነት አንድ ላይ እንደሚያድሩ አንድ ላይ እንደሚኖሩ ነው የታይ። አሁን ላይ ማለት ነው ሩታ ያለችው ትክክል ናት ብዬ አስባለሁ። ለምን ይህ ነውር ነው አንድ ሴት ልጅ ወይን አልተፋቱም፣ ሳይፋቱ አንድ ሀላሌካ ደጅ መጣ የሰው ቤት ማደር፣ የባለትዳር ወንድ ቤት ማደር ነውር ነው። ነ ለመናገር ይሄ ነውር ነው። ሩታይለች ትክክል ናት። እንግዲህ ቀጠሮ እስከሚጠብቅ ድረስ ቃል ይገባል። ነገሮቹን በቃ ተረጋግቶ ማሰብ አቁም እያለች ነበረሽ ሩታ ያለችው። መጠበቅ አቃተው እንኳን። ለምን ከሱ ጋር ለምን ከልጅቷ ጋር ይገናኛ አላልኩም ግን፣ እዛ ቤት እንዳትኖር እኔ አልፈቀድም ማለት ነው። ሩታ ትክክል ናት ወይ? ለመናገር አንድ ባለ ትዳር ወንድ አንድ ሴት ከደጅ መታ የሰውን ቤት ማደር ነውር ነው። እሷ ከዛ በፊት ነው ማደር እየጀመረችው ማለት ነው። ትዝ ካላችሁ ሚሳይዛ የመጣችው ቀናር ብሽታሙ በሩታ ምክንያት ተብሎ እንግዲህ ሚሳ ሰርታ ይዛ አምጥታ ስታጎርሻ ነበር። እሱ እጁ አልተሰበረም። ከዛ በፊት ነው እሷ ማደር እየጀመረችው። በመንግስቱ እዩና ካሊባ ሲመጡ ኤርሚ እዛ ቤት ነበሩ። እነሱም እንዴት እንደደነገጡ በጣም ነውር ነው። ስለዚህ ይሄ አቤላ ማለት አንተ አስመሳይ የአንቴ ውሸት ማለቀ ለመቼም ማለት ነው። እና ምን ለማለት ፈልግ ነው አቤላ አንተ ውሌ የውሸት ተባባሪ ነ ገባ አይደለ አንተ አይደለም ከመጀመሪያው ሁለቱም እያገናኘ አንተና ብሩኬ ናቸው። ምን እንደ ተከፈለላቸው አናቅሜ። እናንተ ጉድ ገና ይወጣልና፣ በጣም ነው የምተሳፍሩ፣ እንዳመጣችሁ ከዛቤት ከዛ ቤት ሱጣ አያለች ነበረች ሩታ ያለች ትክክል ናት። አርብሽና ሩታ ናቸው ለፍቶ እዚህ ደረጃ ላይ ኤቤት ይቃ ያሞሉ ሁለቱ ናቸው። ሩታና እና አርብሽ ናቸው። እውነት ለመናገር ይሄ ልጅም ያው እንግዲህ ይሄ ሩታ አሁን እያረገዘች ሩታ እዛ ቤትም የተረገዘው ማለትም ተቃላቸው አይደለ። ስለዚህ ኤርሚ በፍጹም እዛ ቤት መገኘት የለባትም ብዬ ነው የማስበው። እንደሩታ እንደተናገረችው፣ ሩታ እንደተናገረች ማለት ሁላችንም ይሄ አደለ የሚያናድደን፣ እነሱ ደጅ ላይ እንደፈለጉ መሆን ይችላሉ እንዳለችው ሩታ ማለት ነው። እና ትክክለኛ ወሳኔን የወሰነችው ማለት ነው ሩታ፣ ከባድ ወሳኔ የወሰነችው። ስለዚህ ይሄ ነውር ነው፣ በህግም ያስጠይቃል። ገባቸው። ስለዚህ ሩታ ያለችው ትክክል ነው። እኛም እየተናደርን ያለ በዚህ ምክንያት ነው እንጂ እነሱ እንደፈለጉ መሆን ይችላል። አብርሽ ትዳሩ የማይፈልግ ከሆነ ለትዳር ክብር ከሌለ ሩታ ምን ታደርጋለች? ስለዚህ እስከዛ ድረስ መጠበቅ አለበት። እስከ ፍቺ ድረስ እስከ ፍቺ ቀጠሮ ድረስ መጠበቅ አለበት። ቃል እየተገባባን በዚህ ነው እያለች ነበረች። እሱ ግን ይደግማል ነገሮቹን እያለች ነበረች ሩታ ማለት ነው። አቤላ ደግሞ አረ እዛ ቤት እኮ አታድርም፣ እኔ እርግጠኛ ሳትሆኝ አትናገሪ አለ። እርግጠኛ ሆነ እኮ ነው የተናገረች ያለችው። እኛም እንኳን ተመልካች፣ ባለፈው ሻንጣ ነው ሻንጣን ይዛ መጣች ፍራንክ ነው ብላን መጣች እንጂ እዛ ቤቱን እያደረች ያለችው ማለት ነው። ራቆቷ እቺ ሴተኛ አዳሪ ናት እውነት ለመናገር የሜዳ ሃያ ነውር ማታውቅ ሴትዮ ናት እውነት ለመናገር። ስለዚህ ምን ለማለት ፈልጌ ነው? አሁንም ብትሆነ ትውጦ በቃ ከዛ ቤት ትውጡ። ስለዚህ ሩታ ደግሞ ሁለቱንም ማሳሰር እችላለሁ። ለምን እኔ ሳሌ የኛ ሁለቱም የኛ አልጨረስን ያልጨረስን ገና ብዙ ነገሮች አሉ። ስለዚህ እዛ ቤት እንዳትኖር አልፈልገውም ብላለች ሩታዬ ማለት ነው እና ሩታ የተናገረችው ትክክል ናት ብዬ ነው ማስበው ቤተሰብ ማለት ነው እና አቤላ ተብዬው ማለት ነው እንዳመጣችሁ አስወጣችሁ ሁለታችሁም ማለት ነው ሁለታችሁም አንተና ብሩኬ ናቸው አደለ እያመጣችሁ ስለዚህ አሶ ጡ እንዳመጣችሁ ማለት ነው እና በጣም ነው እና እዩ ራሱ በጣም ነው የገረማቸው ማለት ነው እና እነሱ በጠዋት አብርሽ ሊጠይቁ መጡ። እሷ በጠዋትን ይመጥች ኮን ቁርስ ልሰራ መጡ አውቃ እኮን እያን ቀን ነው ያደረችው እሷ ማለት ነው። ከዛ ከቡታጀራ መልስ ደግሞ ፕራንክ ነው ብላ ሻንጠን ጎትታ አመጣችው እንጂ ከዛ በፊት ነው ማደር እየጀመሩ ማለት ነው። ልክ እንደ ፍቅረኞች ሆኑ እየመጡ ማለት ነው እና ይሄን አውር ነው እውነት ለመናገር ስለዚህ ሩታ ዛሬ ልክ ልኩን ተናግራለች። እንዳመጣ አስወጣው። ኤርምና አብርሽ ደግሞ 400 ሺህ የተከበረላቸው ቀን የተታወቁ አሉ። ውሸታችሁ፣ የውሸት ጥግ ማለት ነው። አቤላ ማለት አንተ አስመሳይ፣ አንት ጅል ማለት ነውና ከዚ በፊት ነው አራት መቶ ሺህ ሳይከበር በፊት ሁለቱም የተገናኙ ማለት ነው። የሆነ ቪዲዮ እኮ ወጥቷል ተደብቆ ማለት ነው። እና ተመልካች እኮ እኛ አይን ላይ ያለ እውነት ለመናገር ወይም ቪዲዮ ት እኮ የሆነ ቪዲዮ አብርሽ አራት መቶ ሺህ ሳይከበር በፊት የሆነ ቪዲዮ እኮ ወጥቶ ነበረ። ከዛ በፊት ነው እነሱ የታወቁ እንጂ አሁን አይደለም። አራት መቶ ሺህ ሲከበር አይደለም የታወቁ ማለት ነው። አንተ ውሸታ፣ አንተ ውሌ አንተ እኮ አስመሳይና አቤላ ተብዮ በፊት ይህ ልጅ በጣም ነበር የሚያዛዝነኝ የነበረ አቤላ ማለት ነው። እና አቤላ በጣም ውሸታም አስመሳይ ጅል በጣም ነው የጠገበ ጌታ አስመሳይ ማለት ነው። አንተ ግን ሰው አይደለም። በጣም በጣም ነበር ብዙ ሰው ሲያዝንለት ነበረው ማለት ነው። ምስኪን ልጅ ሆኖ ነው የመጣው ወደ ዩቱብ ሲመጣ ማለት ነው። ግን ሰው እንደዚህ ሲጠግብ በዚህ ልክ እንደ አቤላ ሰው አይቻልም እያስመሳይ ማለት ነው። እና ሩታ ማልሳ ነው የወጋ ማለት ነው። አሁኑም እያስመሰልከ ነው ያለው ማለት ነው። ስለዚህ ሩታ እያለችው ትክክል ናት ብዬ ነው ማስቦ። ሌላ ምንድን ነው አለመሰለ። ከዚህ በፊትም አብርሽ ልጅ አለ እያልሽ የሱን ስም ስታጠፊ ነበረ። ሩታም ከዚያ በፊትም እኮ አቃለ ሲያወሩ ነበረ ምናምን እያለች ነበረ። ስለዚህ ነገሮቹ ሳታ ሳታቂ አታወሪ። እዛ ቤት ኤርሚ እንዴት አደረች? እንዴት ነው ማን ይነገርሽ? የሰው ወሬ እየሰማሽ ሌላ ነገር ውስጥ አትግቢ እያለ ነው አቤላ ማለት ነው። እኛ እኮ ፕራንክ ብላን የመጣችው እንጂ ኤርሚ ከዛ በፊት የአብርሽ ቤት እንደምታድር እኛ እኮ ገብቶናል። እውነት ለመናገር ከዛ በፊት ነው ማደር የጀመረችው ማለት ነው፣ እርግጠኛ ነው። ስለዚህ ሩታ ብትሆነ ሁለቱም ብታሳስር ልካቸው ቢገቡ ደስ ይለኛል። አሁን በትላንትና ፕራንክ ራሱ ማለት ነው እንዴ! በሰው ባል ላይ እንዲ መሆን በጣም ሼም ነው፣ ነውር ነው። ሁለቱም እኮ አልተፋቱም። አልተፋቱ ቢፋቱ እሺ ችግር የለም እንደፈለገችው ትሁን። ሳይፋቱ በዚህ ልክ በሰው ባል ላይ ፍጥ ብላ መናደዷ ገርሞኛል። ይሄ ነውር ነው የሚያስብለው ጋይስ። ስለዚህ እርሚ ተብዮ ከሰው ህይወት አሁንም ውጭ አንቺ ነሽ ልጁን እያሽ ያለሹ ማለት ነው። እና ገና ጉድ ይሰራልሻል በርግ ሩተና ረሽ ባንዳ እንደማይለያዩ እርግጠኛ ነኝ። ቤተሰብ ማለት ነው እና የዛሬ ቪዲዮ ይህ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አበረታት የኔ ውዶች ውድድ ነው ማደርጋቸው በዚህ አጋጣሚ